አብርሽ ማስጠንቀቂያ ሰጠ። ለማን ነው ማስጠንቀቂያው? የብዙዎቻችን ጥያቄ ነው። እኛም ግራ ገብቶናል። ማስጠንቀቂያው ለሩት ነው ወይስ ለኦዲንስ? እንዴት ናችሁልኝ? ሰሞኑን እየተካሄደ ያለው ነገር ሁላችንንም አስከፍቶናል፣ አስደብሮናል። ይሄ ደግሞ አልበቃ ብሎ ጭራሽ ከሽዬ ያስታርቃቸዋን እነ ሩትና አብርሽን እያልን በጉጉት በምንጠብቅበት ሰዓት ምን ሊፈጠር ነው አብርሽ ዛሬ ፖስት ያደረገው ዛሬ የሚለቀቀው ቪዲዮ ብሎ የተናገረው ነገር ከእውነት በቃ ሁላችንም ልባችን ሰብሮታል። ይሄ የበቀል ጅማሮዬ ነው ብሏል። ማንን ነው የሚበቀለው? የእውነት እኔ በጣም እንደነገርኩ እንደዛ መስዋዕት የከፈለችለትን ሩታን ለመበቀል ነው። ይሄ የበቀል ጅማሮዬ ነው ብሎ ሄርሜላ ጋር የተነሱትን ፎቶ ፖስት አድርጓል አቶ አብርሽ። እና ሁላቸውም ልትቃወሙ ይገባን። ይሄን ነገር ማንነው የበቀል ጅማሮ የሚለው? የእውነት እኔ ራሱ ግራ ገባኝ። በጣም ነው የተናደድኩት። መቼም የሚበቀለው የልጁን እናት ሩታን እንደዛ እኔ አላቅም ግራግብት ብሎኛል። ግን በጣም ሳስብ ሳስብ ይሄ ነገር ሩታን ላይሆን ይችላሉ ይችላል። ኦዲንስን በጣም ብዙ እየተናገራችሁት ምናምን ስለሆነ በኮሚንት ምናምን አብርሽን እጥብ ስጥት እያረጋችሁት ስለሆነ ምናልባት ኦዲንስን ይሆን ለመበቀል ያሰበው ብዬ ለራሴ ያሰብኩ። መቼም ሩታን ነው ሊል አይችልም። እንደ እኔ ግን እሱ አያረገውም አይባልም። ለምን አቱልኝም? ይቼ ሄርሜላ ተብዬ ጋር የሌለ አለም ውስጥ ገብተዋል በቃ። ስለዚህ ሩታን ትናንት ብዙ ነገር ብታደረግም ትናንት ብትደክምም ብዙ ዋጋ ብትከፍልም ወንድ ልጅ ወንድ ነው። በቃ ሄርሜላ ዛሬ መታለች። ሄርሜላ ጋር ላይፉ መቀጠል ነገራቶችን ማስኪድ ነው የሚፈልገው። ማን ነው የሚበቀለው፣ ምንድን ነው የሚለውን በቀጣይ ቪዲዮ ስራላችኋለሁ። አበረታቱኝ። የእውነት ከሩታ ጎን ልንቆም ይገባል፣ ሁላችንም በሚባል ደረጃ አብርሽን